ስግጥ ለገንዘቤ፣ ስግጥ ለህይወቴ፣ ግጥግጥግጥ ስግጥ መሲናይም ብለው መናገሩ አይቀርም። ይህ ደግሞ የለየለት እብደት ነው። አዶናይ ካዳመጥክ ታላቆችህ የሚመክሩን አዳምጥ። እንደ ቲክቶክ መልዕክት ልኮልኛል። አንተ ካልሰገጥክ አያልፍለህም። አዋቂ አዋቂ አትጫወት፣ ዝም ብለህ እንዴት ናችሁ ጤና መልክ መስራተተ ስርዓት ያለው የስልጠና ተቋም ከፍተ የህይወት እድገትና ግንባታ ላይ ከፈለክ እያስከፈል ወይም በስፖንሰር ስራ ዩቲዩብ እና ቲክቶክ ላይም ስራ። ከዛ ውጪ ምክር ከሰማህ አካሄድ አያምርም። ስግጥ ከኔ በላይ አዋቂ የለማ ግን ስግጥ ተምር ያለዋ ግን ስግጥ ባለስራ ነኝ ግን ስግጥ ሰው ለሁለት ተከፍሏል። አንዳንዱ ጭራሽ ለምትናገሩት አላችሁ የሚልም የሱ ቢጤ ጎረምሳ የተመለከተ ነው። በዛ 2018 ልሰግጥ ነው እኔ 2018 ልሰግጥ ነው እኔ ልሰግጥ ነው ልሰግጥ ነው። ተው ወይ? ጥፋቱ በቃ ሰግጬ ነው እንዲያልፍልኝ የሚፈልገው ከዚህም በተጨማሪ በሃይማኖት ስም ማነቃቂ ንግግር ስም በይፋ ማህበረሰባዊ እሴቶቻችን የሚቃረኑና የዘቀጡ ለማጭበርበር የቀረቡ ይዘቶች በማቅረብ በሕዝብ በተለይ ባልተማረው ማህበረሰብ ስነ ልቦና ላይ ሰላም ጥና ስለን በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናላ የከታታዮች ይው፣ ዛሬ በእግዚአብሔር መልካ ፍቃድ ተገናኝተናል። እንግዲህ የአዶናይ ነገር አሁንም መቋጫ አላገኘም። በነገራችን ላይ የምንገኘው በሁለተኛው እና በአማራጭ ቻናላችን ወርካፈራ ሁለት ቻናል ላይ ነው። በምግቤ ላይ እንዳልኳችሁ የአዶናይ ነገር አሁንም አላቆምም። እንኳን ሊያቆም ጭራሽ እየባሰበት ነው የመጣው። በጣም መነጋገሪያ ሆኗል። እንግዲህ ዝምታ መርጠው የነበሩ ምሁራኖችም ብቅ ብቅ እያሉ በአዶናይ ጉዳይ ላይ አስተያየታቸውን መስጠት ጀምረዋል። ከእነዚህ ምሁራን መካከል አንደኛው ዶክተር በድሉ ዋቅጅራ ናቸው። ዶክተር በድሉ ዋቅጅራ የጻፉት ጽሁፍ በተለያዩ ማህበራዊ ሚዲያዎች ላይ በጣም የተዘዋወረ ነው። በጣም ቫይራል ሆናል። ብዙዎችን እያነጋገረ ነው። ከዛም ውጭ እንግዲህ ሌሎችም ሰዎች በአዶናይ ጉዳይ ላይ አስተያየት ሰጥቷል። እሱን ነው በሁለተኛው በአማራ ቻናላችን ላይ የምንመለከት ከወቅታዊነቱ አንጻር ነው። እንግዲህ የመጀመሪያው ጽሁፍ የዶክተር በድሎ አግጅራ ጽሁፍ ነው። በቀጣይነት የሌሎችንም አስተያየት እንሰማለን። ምን አሉ? ምን አይነት አስተያየት ሰጡ? የሰጡት አስተያየት ውሃ የሚያነሳ ነው ወይ የሚለውን ነገር እንግዲህ ከጽሁፉ ትረዱታላችሁ ብዬ እገምታለሁ። ሰግት ፈምስቱር። በነገራችን ላይ ዶክተር በድሎ አግጅራ ይህንን ጽሁፍ የጻፉት ወይም ደግሞ በማህበራዊ ሚዲያ ላይ በብዙ የዘንድ እየተቀባበለ ያለውን ጽሁፍ የጻፉት ሰግጥ ፈምስቱር እንደሚዘጋጅ ጋዜጣዊ መግለጫ ከተሰጠ በኋላ ነው። ይሄ ብዙዎችን አነጋግሯል። ስለዚህ የአቱር ዓላማው ምንድን ነው? እነ ማንጋ ነው እነ ማናንዶች ሲቀልዱ ሰምቻለሁ። ይሄ ልጅ ቢመቸውና ፊት ቢያገኝ የእምነት አባቶችን ጋር ሄዶ ሰግጡ ፈምሱ ሳይላቸው አይቀርም ብለው ሲያፈዙ ያደመጥኳቸው ወጣቶች አሉ። በዚህ ደረጃ መነጋገሪያ ሆኗል ለማለት ነው። ወደ ዶክተር በድሉ ዋቅጅራ ሀሳብ ስንመጣ እንግዲህ ሰግት ፈምስቱር የውድቀት አዋጅ ሲሉ ነው የውስጥ ስሜታቸውን የገለጹት። ሰግት ፈምስቱር የውድቀት አዋጅ፣ እንደ ኢትዮጵያ አየር መንገድ ኢትዮጵያውያን ለደህንነታቸው የቆመ ኃላፊነት የሚሰማው አስተዳዳሪ የሚያገኙት መቼ ነው ሲሉ ይጠይቃሉ በመንደርደሪያቸው ላይ። ቀጣይ ጽሁፋቸውም የሚከተለው ነው እንግዲህ በመጀመሪያ ከአርባ በላይ በሚሆኑ ዩኒቨርሲቲዎች ተምረው ሳይማሩም ተመርቀው ወይም ትምህርታቸውን አስራ ሁለተኛ ላይ አቁመው እዚህ ግባ የሚባል የስራ እድል በሌለባት ሀገር የሚበተኑ ወጣቶች ማህበራዊ ሚዲያን እንደ ስራ ፈጠራ እድል በመጠቀም እራሳቸውን በገቢ ለመደጎም የሚያደርጉትን ጥረት በጅምላ አልቃወሙም ይላሉ። ምሁሩ ለዚህ ጽሁፍ መነሻ የሆኑኝ በቁጥር ጥቂት የማይባሉት ለይዘት ፈጠራ ያጠራቸውን እውቀትና የህይወት ልምድ ድንቁር የአእምሮና የስነልቦና ችግር በወለደው ድፍረትና ንቀት ተክተው የደደቡትና የሰገጡት ናቸው። እንደ ሰመረ ባሪያው፣ አሌክስ አብርሃም ወዘተ ያሉ ሰዎች በቲክቶክ በሚሰሩት ጠቃሚ ይዘት ስማቸው እንኳን ሳይጠራ አለመለወጥን አእምሮን ያለመጠቀምን አርማ አድርገው የሚንቀሳቀሱ ወጣቶችን መኪና የሚሸልሙ በሚሊዮን የሚቆጠሩ ተከታዮችን እንዲያገኙ የሚያግዙ ተቋማትን መመልከት እጅግ በጣም ያሸማቅቃል በሀገርና በማህበረሰብ ላይ ተስፋ ያስቆርጣል ይላሉ ዶክተር በድሉ ይሄ ግልጽ ነው እንግዲህ አሁን ችግሩ ምንድን ነው ሰው ለሁለት ተከፍሏል አንዳንዱ ጭራሽ ለምትናገሩት አላችሁ የሚልም የሱቢጤ ጎረምሳ የተመለከተ ነው። በዛን ደረጃ ደግሞ የበሰሉ የህዝ ልምዳቸውን መሰረት አድርገው የመጡበትን መንገድ የሚያውቁ ምሁራን ብቅ ብቅ ብለው የራሳቸውን አስተያየት ይሰጣሉ፣ ይቃወማሉ፣ ይተቻሉ። በዚህ አይነት ሁኔታ ትውልዱ እየዘቀጠ ከሄደ ዋጋ ያስከፈለናል እያሉ ነው። አንደኛው እንግዲህ አሁን ጽሁፋቸውን እየተመለከትን ያለ ነው ዶክተር በድሉ አግጅራ ናቸው። በጽሁፉ ቀጥላለሁ። ይሁን እንጂ ፕሮፌሰር መስፍን ወልደ ማርያም በሀገርና በማህበረሰብ ላይ ተስፋ መቁረጥ ሀገርን ለደንቆሮች ለደፋሮችና ለአምባገነኖች አሳልፎ መስጠት ነው ይሉ እንደነበረው ይህን እንዳሻው ብሎ ማለፍ ያዳግታል። ምን አይነት ተቋማት ናቸው ይህንን የሽልማት ፕሮግራም የሚያዘጋጁትና በገንዘብ የሚደግፉት? ለእነዚህ ተቋማት ሀገርና ማህበረሰብ ከሸቀጣቸው ማራገፊያነት የዘለለ ትርጉም የላቸውም ማለት ነው። በነገራችን ላይ የከሳት የብርሃን ተሰማ የአማርኛ መዝገበ ቃላት ሰገጠ የሚለውን ቃል ክፉ ሰው፣ ሞገደኛ፣ የሰውን ነገር የማይቀበል ሲል ይፈተዋል ይሉናል ዶክተር በድሉ ዋግጅራ። ነገር ግን ከዚህ በፊት እንግዲህ በተለያዩ ማህበራዊ ሚዲያዎች ላይ እንደተመለከት ነው ራሱ አዶናይም እንግዲህ ሰግጥ የሚለውን ቃል በራሱ በራሱ ትርጉም ሲተነትነው ሰምተናል። በራሱ ኮንቴክስት፣ በራሱ አውድ ለማስረዳት ሲሞክር ሰምተናል። በጣም የሚገርመው ግን እንግዲህ በጣም የተማሩ ምሁራን የሚታወቁ ምሁራንም ከአዶናይ ጎን ቆመው የራሳቸውን አስተያየት ሲሰጡ ሰምተናል። እና ምንድን ነው ያጠፋው? አንዳንድ ሰዎች ምን ሰራ ይላሉ ይሉና፣ ሰርቶታል ብለው እነሱ በነሱ አስተያየት ወይም ደግሞ በእነሱ አስተሳሰብ ያሳመናቸውን ነገር ሲያደርጉም ተመልክተናል። ለዚህ ነው ሰው ለሁለት ተከፍሏል እምላቸው። በዶክተር በድሉ ዋቅጅራ ጽሁፍን ቀጠል የሽልማቱ ሲገርመን ይላሉ እንክርታ እንደገና እመለሳለሁ። ምን አይነት ተቋማት ናቸው የሽልማት ፕሮግራም የሚያዘጋጁትና በገንዘብ የሚደግፉት? ለእነዚህ ተቋማት ሀገርና ማህበረሰብ ከሸቀጣቸው ማራገፊያነት የዘለለ ትርጉም የላቸውም ማለት ነው። በነገራችን ላይ የከሳቴ ብርሃን ተሰማ የአማርኛ መዝገበ ቃላት ሰገጠ የሚለውን ቃል ክፉ ሰው፣ ወደኛ የሰው ነገር የማይቀበል ሲል ይፈተዋል። የሉና ስለ ሰገጠ ትርጉም በደንብ ያብራሩናል፣ መረጃ አስደግፈው ማለት ነው። የሽልማቱ ሲገርመን ሰግጥ ፈምስ የሚባል ሀገራዊ ጉዞ አዶናይን ይዞ ድንቁርናን ተመርኩዞ ሊዘጋጅ ስለመሆኑ ጋዜጣዊ መግለጫ መስጠቱን ተመለከትኩ። በኤአይ የተሰራ ነው በሉኝ ብዬ ሰዎች ጋር ደወልኩ። የተመኘሁት ሳይሆን ቀርቶ እውነት ነው። ልጆችና ወጣቶች በተለያየ ምክንያት የነዚህ ቲክቶከሮች ተከታይ ሊሆኑ ይችላሉ። እኔን እንቅልፍ የነሳኝ ፈጽሞ በማልጠብቀው ሁኔታ የጋዜጣዊ መግለጫው ተናጋሪ ወይዘሮና የሰራዊት ፍቅሬ ጉዳይ ነው። ይህች ሴት ለልጆቿ ደድቡ ሰግጡ ትላለች ማለት ነው። በአፍለኛው የሬዲዮ ድራማ አህዱ ብሎ ብዙ ጠውረዶችን አልፎ እዚህ የደረሰው ሰራዊት ፍቅሬ የመጣበት የሙያ ትግል ጉዞ ላይ ውሃ ከልሶ ሰግጥ ፈምስ የሚል ሀገራዊ ዘመቻ ፊት አውራሪ ለመሆን የተነሳው ምን አስልት ነው ለመሆኑ? ሰራዊት የዚህ አካል መሆኑን ለልጆቻችን የሚያስተላልፈው መልእክት እዚህ የደረስኩት ደድቤ ሰግጬ ነው የሚል እንደሆነ ያውቃል። የትምህርት ስርዓታችን ማጥ ውስጥ ነው። በሙስና ተጨማልቀናል። የሃይማኖት ተቋሞቻችን ረክሰው አለማዊ መድረኮችን እየመሰሉ ነው። ይህ ሁሉ አልቆረቆራቸውም። ለዘመቻ አላነሳሳቸውም። ወርቅ በወርቅ ብሎ ፊልም የሰራበት ሀገራችን የምትታወቅበት አትሌቲክስ ተዋርዶ ከዓለም አትሌቲክስ ሻምፒዮና ያለ ወርቅ መመለሳችን እንኳን ሰራዊት ፍቅሬን በቁጭት ለተግባር አላነሳሳውም። ሰራዊትን ለሀገራዊ ዘመቻ ያነሳሳው የሀገሪቱ የደደቦች የሰገጤዎች ማነት ነው ሲሉ ሰራዊትንም ይወርፉታል። በመጨረሻ ይህ የጉዞ የሀገራዊና ማህበረሰባዊ ውድቀታችን ይፋዊ አዋጅ ነው። ኢትዮጵያ የምትባል ሀገርና ህዝብ አስተዳድራለሁ የሚል መንግስት ባህል ሚኒስትር፣ ትምህርት ሚኒስትር፣ በወጣቶችና ሴቶችና ማህበራዊ ጉዳይ ላይ የሚሰሩ ሚኒስትሮች ካሉ አሉ ብያምናለው። ይህ ጉዞ መታገድ አለበት። ከዚህም በተጨማሪ በሃይማኖት ስም በአነቃቂ ንግግር ስም በይፋ ማህበረሰባዊ እሴቶቻችን የሚቃረኑና የዘቀጡ ለማጭበርበር የቀረቡ ይዘቶች በማቅረብ በህዝብ በተለይ ባልተማረው ማህበረሰብ ስነ ልቦና ላይ የሚጫወቱ የማህበራዊ ሚዲያ ይዘት አቅራቢዎች ላይ ህጋዊና ተገቢ እርምጃ ሊወሰድ ይገባል። በድሎ አግጅራ። በነገራችን ላይ ልክ እንደሳቸው ቀለም የዘለቃቸው ምሁራን እየወጡ ገና ከመጀመሪያው ነገሮች በጣም ስር ከመስደዳቸው በፊት አስተያየት ቢሰጡ ልምዳቸውን ቢያካፍሉ ቢገስጹ ነገሮች ብዙ ርቀት አይጓዝም ተብሎ ይጠበቃል። እንግዲህ ስለ ሀገር የሚቆረቆር ስለ ሀገር የሚያስብ ትውልድ እንዳይጠፋ ውስጥ ውስጡን የሚያከነክነው ሰው የተሰማውን ስሜት ምሁራዊ በሆነ ግንዛቤ ለትውልዱ ቢያካፍል ቢያንስ እዛ ጋ ያለውን ነገር አጉልቶ ማሳየት ይቻላል፣ ተብሎ ይታመናል፣ ይታሰባል። ነገር ግን አሁን እየሆነ ያለው አይደለም። ብዙዎቹ ምሁራን ዝምታን መርጠዋል። ምክንያቱም አንዳንዶቹ የውስጥ ስሜታቸውን ገልጸው ትክክለኛውን መንገድ ከማሳየት ይልቅ ብንነሳ፣ አሁን የሞገድ የክራውድ የመንጋ ጊዜ ነው እና እንተቻለን፣ እንወቀሳለን፣ እንሰደባለን ብለው ስለሚፈሩ ነው ነው። በፍጹም የዚያ አይነት አስተሳሰብ ያላቸው ምሁራን ዝምታቸውን ጥሰው እንደ ዶክተር በድሉ አግጅራ ይፋ ወጥተው ሀሳባቸውን ማንጸባረቅ አለባቸው ብዬ አምናለሁ። ከእሳቸው ውጭ እንግዲህ ሌላው የምንመለከተው ከዚሁ ጋር በተያያዘ ያገኘነው ጽሁፍ ነው። ምንድነው የሚለው? የሆነ ከመጋረጃ ጀርባ እየተከናወነ ያለ ነገር አለ ማለቴ፣ እኛ ያልገባን የሆነ አይነት ቀመር የሆነ አይነት እንቅስቃሴ የሆነ አይነት ባህልን መነቅነቅ ካልቸራል ሼክ። አሀ የአንድ ሰሞን ወጀብ ነው፣ ጉድ ጉድ ብለን እንለፈው። ደግሞስ ሁሉን በኛ ሚዛን እየሰፈሩ ማርፋፋት አያስፈልግም፣ እንዝለለው ብለን እኮ ነው የዘለል ነው። እንዲህ ተቋማዊ የሆነ ፕሮጀክት የሚነደፍለት ከአንድ ሰሞን አልፎ ጥራት ተዘጋጅቶለት የሚጠና በእንክብል መልክ ተዘጋጅቶ ለወጣቶች እንደ ክትባት ሊሰጥ እንደታሰበ መቼ ገባን? እንደው እንደው ግን እንጠይቃችሁና አዶናይ በሚባለው ልጅ አካሄድ ላይ ነቀፌታ የምጽፉ ሰዎች ጭምር አዶናይ ስኬታማ ቢሆንም የምትል ጌጥ የምታንጠለጥሉለት ምን ስላደረገ ምን ስለከወነ ነው? ምኑ ጋ ነው ስኬቱ? ጤናው የታወከ ማህበረሰብ። ልብ አድርጉ። ጤናው የታወከ ማህበረሰብ የጤንነት ማረጋገጫ መስጠት ይችላል እንዴ? የልጁ ስኬት ምንጩ እኮ የእኛ ጤና መቃወስ መስሎኝ። በጸበልም በጸሎትም ወደ ልባችን የሚመልሰን ብናገኝ እኮ እንኳን በሱ በራሳችንም ባፈረን። የምራችሁን ነው። ግን ልጁ ሰግጥ ፈምስ በሚል መሪ ቃል በየከተሞች እየዞረ ያነቃል ማለቴ ያንቃል ማለት ያነቃል እያላችሁ መግለጫ የሰጣችሁበትን ቪዲዮ ያየሁት። እውነትም ከሰገጡ አይቀር እንዲህ ነው። ቃሉ ራሱ እኮ በቁሙም በወርዶም ተራ ነው። መንገድ ላይ መሬት ለመሬት እየጠለዝ ነው የምንሄደው አይነት ቃል የሆነ እጥፍ ብሎ ያለ ሰፈር ድንጋይ ላይ ተቀምጦ የሚውል ጎረምሳ እንደዋዛ የሚወረውረው ቃል እንዴት ተለቃቅሞ የተገጣጠመ ቃል መሪ ቃል ይሆናል? ቃሉን ባለሰባት ኮከብ ሆቴል ውስጥ ባለሰባት ኮከብ ሆቴል ውስጥ ይቅርታ፣ ካሜራ ሰብስባችሁ ስትጠሩት እንዴት አላሳፈራችሁም ነው? ወይስ መሰገጥን በተግባር እያሳያችሁ መሆኑ ነው? እሺ። የሆነ ሆኖ ልጁን ይህን መሪ ቃል ይዞ ለወጣቶቹ እየዞረ የሚናገረው ሰግጡና ፈምሱ እያለ ነው። ይበልለትና የሀገሪቱ ወጣቶች ሁሉ አሜን ብለው ሰገጡለት። የሀገሪቱ ወጣቶች በሙሉ እንዴት ነው የሚፈምሱለት? ማለት አንድ ሰው ታዋቂ የሚሆነው እኮ ካልታወቁ ሰዎች መካከል ሲነሳ ነው። ተራ ሰው በሌለበት ታዋቂ ህልው ሊሆን አይችልማ። ይሄ እልል ያለ እብደት ነው። ቀድሞ ነገር ሰግጡ የሚል ትምህርት የሆነ አጀንዳ ካልያዘ በስተቀር የሚወገዝ የሚገነዝ ሀሳብ ነው። እንዴት ታዳጊና ወጣቶችን አቅላችሁን ሳቱ፣ ማንንም አትስሙ፣ ባህላችሁን ጣሱ የሚልን ሰውና ሀሳብ እናንቆለጳጵሳለን። ይሄ ከሽብር ወንጀል በምን ያንሳል? አውስትራሊያ በቅርቡ እንኳን እንዲህ ያለ ሀሳብ ቀርቶ ማህበራዊ ሚዲያውን ራሱን መጠቀም ትውልዱን እያሟሟብን ነው ኢትዝ ኮኬን ብላ ስታግድ ትውልድ ላይ የሚሆን ነገር እንዴት አሳሳቢ እንደሆነ ማየት እንችላለን። ይህን እብደት በዘመቻ ማስቆም አለብን። ይበቃል አበዛችሁት መባል አለበት የሚል ጽሁፍም ያጋሩ። እንግዲህ ለሀገር የሚቆረቀሩ ለትውልድ መጥፋት የሚያስቡ ግለሰብም ይህንን ጽሁፍ አስነብበዋል። እንግዲህ ይሄ በትክክል ሀገራዊ እልል ያለ እብደት ነው። ብዙዎች ግን ይሄንን እብደት አምነው የተቀበሉት አይመስልም እና በጭፍን ነው ብዙዎች አስተያየት እየሰጡ ያሉት እና ለምን እንኳን እንደዚህ አይነት አስተያየት የሚሰጡ ሰዎችን ለምን ሰጡ ብለው በብስለት ከመመርመር ይልቅ እንደው በጅምላ አትንኩት፣ እኛ የኛ ንጉስ ነው እንዲህ እንዲህ አይነት ሐሳቦችን እየተመለከትን ነው። ነገር ግን ይሄ የጋራ እብደት ሀገርን ቁልቁል የሚወረውራት ነውና እንዲህ አይነት ምሁራን የገባቸው ምሁራን መንገድ ሲያሳዩን ልንቀበል ግድ ይላል እና የጋራ እብደታችን ላይ አንዳንድ ጊዜ ቆም ብለን ሰከን ብለን ብናስብ መልካም ነው ብዬ አስባለሁ። ሌላው እንግዲህ ከዚሁ ጋር በተያያዘ በነገራችን ላይ ብዙዎች ናቸው በዚህ ጉዳይ ላይ አስተያየት እየሰጡ ያሉት የራሳቸውን አስተያየት እያስነበቡ ያሉት ይሄ መልካም ነው። ብዙ አስተያየት ሲሰነዘር ብዙ አስተያየቶች ሲንሸራሸሩ ቢያንስ ወደ አንድ የመፍትሄ አቅጣጫ እንሄዳለን ብዬ አስባለሁ። እንዲሁም ደግሞ ኤፍሬም ፍሬ የተባሉ ጸሐፊ፣ ይህንን ጽሁፍ አስነብበዋል። ይህ ታናሽ ወጣት ልጅ አካሄዱ ምንም አላማረኝም። ትናንት የትግራይ እናቶችን የሀምሳ ብርነቶችን በአንድ ሆቴል ስም ወይም አጋርነት ሲረዳ የሚያሳይ ቪዲዮ ለቀቀ። እንግዲህ ያ ለሆቴሉም ሆነ ለራሱ ገጽታ ግንባታ መሆኑ ነው ላልገባችሁ ሰዎች። ይህ አካሄድ 100% መልክ መስራት ይባላል። የትግራይ እናቶች በስንት ችግርና ጦርነት ከድሮ ጀምሮ ያለፉ ናቸው። በእርግጠኝነት ሌሎች ክልሎችም ላይ ይህ ነገር መሆኑ አይቀርም። የሆነው ደግሞ በፖለቲካ የተነሳ ነው። ሰው አርፎ ተረጋግቶ አብሮ መስራት እየቻለ እንደዚህ ከሆነ በቃ በትክክል something is wrong ድድብና እና ስግብግብ ብነትም ጭምር ነው። ይህንን ስጽፍና አዶናይን ስቃወም አንተ ምን ሰራህ እንዳትሉኝ እኔ ምናልባት ከአዶናይ ባልተናነሰ ምናልባትም ከዛም በላይ የህይወት ትርጉሙ መስጠትና መረዳት እንደሆነ ስለገባኝ ያለ ካሜራ ከደህንነቴ ላይ ከዚህ በፊት በደንብ አካፍዬም አውቃለሁ። ከዚህ በኋላ ነገሮች እስኪስተካከሉ ድረስ ማድረግ ባልችልም ወደፊት የራሴ ነገር ሲስተካከል አድርገዋለሁ። ግን በካሜራ መቼም መልክ አልሰራም። ስለዚህ ለሰው እያሳዩ መስጠትን መልእክተኛው ስነ እና ማስተር አብነት ከበደ፣ ማስተር አብነት ከበደ ሲያደርጉት፣ እሺ ለእነርሱ ሲሆን ለትምህርት ነው ብለን እዚህ ጋር አዶናይ መጥቶ ግን መቶ በመቶ መልክ መስራት ላይ ፍጥጥ ስግጥ ብሎ በድንዝና በሚያስታውቅ መልኩ ሲመጣ ስናይ የሆነ የተበላሸ ነገር በትውልዱ ላይ እንዳለ እንረዳለን። አሁን ደግሞ ጭራሽ በ444 ባክግራውንድና የንግስና አክሊል ከሲጃራ ጋር በፖስተር መጣ። ይህ ማለት ልጁ ራሱን እንደ ንጉስ እያየ ነው ማለት ነው። 444 የሚያሳየው የመለኮት ምሪት፣ ጥበቃና ትክክለኛ መስመርን ያሳያል። ይህ በባይብሊካል ትርጉም የሚተረጎም ነው። እናም አዶናይ ብርሃኔ ኃይለ ሚካኤል ምናልባት ይህንን ስቶሪ ሲለጥፍ የጊዜ መቁጠሪያ ሰዓት ላይ ወይም የሆነ ነገር ላይ ለሊት አራት ከአርባ አራት የሚል ድንገት አይቶና አጋጥሞት በኤአይ ጄኔሬት አድርጎት ሊሆን ይችላል። ይህ የጂሜትሪያ አካሄድ እኔን እና መሰሎች እንሞካክራለን። እኔ እንደውም ከዛም በላይ ሞክራለው። አዶናይ ያንን መሞከሩና ቁጥር ነክ ህይወት ማራመዱን ባልጠላም ግን ነገሮችን በልክ ካላደረገ በኋላ በዚህ አያያዙ ከቀጠለ መሲህ ነኝ ብሎ መናገሩ አይቀርም። ይህ ደግሞ የለየለት እብደት ነው። አዶናይ ካዳመጥክ ታላቆች የሚመክሩን አዳምጥ። መልክ መስራተተ ስርዓት ያለው የስልጠና ተቋም ከፍተ የህይወት እድገትና ግንባታ ላይ ከፈለክ እያስከፈልክ፣ ወይም በስፖንሰር ስራ ዩቲዩብ እና ቲክቶክ ላይም ስራ። ከዛ ውጪ ምክር ከሰማ አካሄድህ አያምርም። ምክር ስማና መንገድህን አሳምረው የሚል ወሳኝ የሆነ መልክትእ ለአዶናይም ጭምር አስተላልፈውለታል። አንዳንድ ጊዜ እንግዲህ የብስለታችን ደረጃ ነው የሚወስነን። አንዳንዴ ሰዎች የሚሰጡንን አስተያየት በቀና የምንቀበለው ከሆነ ከውድቀት እንድናለን። ነገር ግን እነዛ ሰዎች በእኔ ላይ ተመቀኝተው ነው እኔ ስፈምስ፣ እኔ በብዙዎች ዘንድ ተቀባይነት ሳገኝ፣ የኔ ተከታዮች ቁጥር ሲበረክት፣ ብዙዎች አይናቸው ደም ለበሰ ብለን የምናስብ ከሆነ የነገ አካሄዳችን አወዳደቃችን በጣም የከፋ ነው የሚሆነው እና እንግዲህ አንዳንድ ጊዜ የትልልቅ ሰዎችን ምክር መስማቱም እጅግ ወሳኝ ነው ብዬ አስባለሁ እና ይሄ እንግዲህ ብዙዎችን እያነጋገረ ያነ ርዕሰ ጉዳይ ነው። እንግዲህ ዶክተር በደሉ አግዝራኝ ጨምሮ በርካቶች በርካቶች በአዶናይ የሰግጥ ፈምስ ቱር ላይ ብቻ ሳይሆን ይሄ ሀገራዊ ብደት ነው ብለውታል። ጥሩ ላይ ብቻ ሳይሆን እንግዲህ ባንጋፈነታቸው ብዙ በመስራታቸው መኪና ጥበብ ውስጥ ባደረጉት ወይም ደግሞ ባበረከቱት አስተዋጽኦ የሚታወቁ እንደነ ሰራዊት አይነት ታዋቂ የሆኑ ሰዎች በእነዚህ አይነት እብደት ውስጥ መሳተፋቸውም እንዳስደነገጣቸው ተናግረዋል ብለናል። ሀገር ሲያብድ አንዳንድ ጊዜ እድሜ አይመርጥም፣ እድሜ አይመርጥም። ጥሩነቱ የምንጽናናው ምሁራኖች እንደዚህ ብቅ እያሉ በዚህ ጉዳይ ላይ መስጠት ያለባቸውን አስተያየት ሲሰጡ አይ በቃ ከዚህ በኋላ ትውልድን የሚያነቃ ሀሳብም አብሮ ስላለ ቢያንስ ባላንስ ይሆናል ብለን ተስፋ እናደርጋለን ነገር ግን ምሁራኖች ዝምታን መርጠው በተቃራኒው መደዴ የሆነው እየወጣ እንደፈለገ ሀሳቡን ሲያንፀባርቅ መስማት የራሱ አደጋ ነበረው አሁን ግን እርግጠኛ ነኝ ብዙዎች በዚህ ንቅንቃቄ ላይ የተሳተፉ ነው። ከዚህ በፊትም እንግዲህ በዚህ ጉዳይ ላይ በማህበራዊ ሚዲያ ላይ የሰሩ ሰዎችም ውጤት እንግዲህ እንደዚህ አይነት ጽሑፎች ይፋ እንዲወጡ ምክንያት ሆነዋለና ይበል የሚያሰኝ አካሄድ ነው ማለት እፈልጋለሁ። እንግዲህ በሁለተኛው ቻናላችን ላይ ያደረስኳችሁ መረጃ ተከታተላችሁት ነበረ። በቀጣይ በሌላ መረጃ የምንገናኝ ይሆናል። እዚሁ ቻናል ላይ እንግዲህ ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ አድርጎ ላይክ ማድረጉንም እንዳትረሱ። አብረን እንዘልቃለን ማለት ነው። አብራችሁን ስለነበራችሁ ወደፊትም አብራችሁ ስለምትሆኑ ከልብ ከልብ አመሰግናለሁ። በያላችሁበት ሰላም።